ሰላም የምለው ቤተሰቦች፣ የኢትዮጵያ ሕዝብ በእርግጥ ኑሮ እጅግ በጣም ተወዶበታል። ብቻውን እያወራ ነው እየሄደ ያለው አብዛኛው፣ በሐሳብ ጭልጥ እያለ ነው በየመንገዱ እየሄደ ያለው የኢትዮጵያ ሕብረተሰብ። ከኔ ጭምረው ወንድማችን እንግዲህ አውሮፕላን ውስጥ የገጠመውን ገጠመኝ ሰፋ አርጎ አካፍሎናል። እኔ በጣም እጅግ በጣም ፈታም አርጎኛል፣ አዝናንቶኛልም፣ ገርሞኛልም። እሱ ቪዲዮ ለእናንተ ልጋብዝና ልመለስ። የምንወደው ኮሜዲያን እሸቱ መለሰ። ዩቲዩበር መሆን ከፈለክ እንደዚህ በቀላሉ መሆን አይቻልም እጅግ በጣም ልፋት አለው። እስቲ ቤተሰቦች፣ አንድም የአውሮፕላን ገጠመኝ ሴፉ እንግዲህ አጫውቶናል። እስኑ ለእናንተ ልጋብዝና ልመለስ። ሰላም ሰላም የአገሬ ልጆች፣ እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ፣ እንዲሁ ቁም ነገር አይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብስብ አድርጌ ጀመቻለው። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁ ሜን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? What's happening? Hey! ሽቼ ወደ ሰፈር እየመጣው ጠባብ ሹልክታ ላይ አገኙኝ አንደኛው ስለት ይዟል አንደኛው ፌሮ ሶስተኛው ኮብልስቶን የያዘ በጣም የልማት ሰዎች ናቸው ምንድን ነው ልጆች አልመሸም ወይ ሌባ እንዳያገኛቸው አልኳቸው አይ በጊዜ እንገባለን በጎ አድራጎት እየሰበሰብን ነው አሉ። መጎ አድራጎት ጥሩ ነው ብዬ መቶ አወጣው። በበጎ ፈቃደኝነት መቶ የንሰጠው ላልፍ ሳለ ዳረኛው ኮብልስቶን የያዘው እንደ በበጎ ፈቃደኝነት መቶ ብትጨምር አለ። እልልህ ስል እንደው ይበቃ እንደው ብዬ ነው እንጂ እኔ መቶ ልጨምሮ ይልል ነበር አልኩት። እሺ ብዬ አውጥቼ መቶ የንሰጠው አሉ፣ በቃ እንዲህ እንዳንተ ሰው ሁሉ በጎ አድራጎት ቢተባበር ቅርንጫፍ ሁሉን ከፍት ነበር አሉ። እውነት አልኩኝ። እኔ እንደው ባይሆን ሌባ እንዳያገኛችሁ አስገድዶ የሚቀማ በጊዜ ግቡ አልኳቸው። እሺ አሉ። እና እንተባበር ለማለት ነው

ፋይ ሼር ይመች ትልቅ ስለሆነ እኮ ነው ያስቸግረው። ኧረ በለው! አይን ያለው ሰው። እኔ የምለው ቤተሰቦች፣ የኢትዮጵያ ሕዝብ በእርግጥ ኑሮ እጅግ በጣም ተወዶበታል። ብቻውን እያወራ ነው እየሄደ ያለው አብዛኛው፣ በሀሳብ ጭልጥ እያለ ነው በየመንገዱ እየሄደ ያለው የኢትዮጵያ ህብረተሰብ ከኔ ጭምር ማለት ነው። ግን ግን ቢሆንም እንደዛም ቅሉ ቢሆንም እንዴት ነው ሚዲያዎች ሰውን አስቁመው ኢንተርቪው ሲያደርጉ የተጠየቁትን ጥያቄ ህብረተሰቡን ቆም ብሎ አስቦ አስተውሎ መመለስ አቃተው እንዴ! አብሶ የቤስ ላይ በቃ በየመንገዱ የሚጠየቁ ጥያቄ እንዴ፣ በጣም ቀላል ነው፣ ማስተዋል ብቻ ነው የሚጠይቀው። የህብረተሰቡ መልስ ግን አራባና ቆቦ ነው። እኔ በጣም ይገርበኛል። ወይም አንዳንዴ አውቀው ነው እንዴ ላለው። እስቲ ይህን ቪዲዮ ጋብዣችሁ ልምጣ። የመጀመሪያ ድርጊት ምንድን ነው? ጤነኛ ነው ብዬ በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋል። መደንገጭ ያው ደንግጬ እስቃለሁ። ከዛ እሮጣለሁ። ያው እገረማለሁ። አየዋለሁ፣ ትገረማለህ። እሑድን በኢቢኤስ ላይ እንጠዋወቃለን የሚለውን ፕሮግራም ማነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? ስማ፣ ምን አይሽ፣ መሸከም አይችልም ዞን እኮ ትልቅ ጉዙፍ ሰው ግዙፍ ስለሆነ መሸከም አይችልም። ይከብዳል በጣም ነው። አየርና ውሃ ምን አይነት ቀለም አላቸው? ራሳቸው ውሃ አለ አየር ለ ፍቅር ምናችንን ነው? ከዛ አለባበስ ኤክስተርናል ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል መጽሐፉ ባይሸጥ እንደኔ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወርቃል? እውቀቱ አስተማሪ ስለሆነ ዶሮ የቤት እንስሳ ነው የምትባለው ወይስ የምንድን የምትባለው ዶሮ የቤት እንስሳ ነች የቤት እንስሳ ነች ዶሮ ወፍስ ወፍ የዱር የዱር ዶሮ የቤት እንስሳ ነው እንደኛ እንደኔ እንደዛ ነው እሺ ወፍስ ኦፍ የአራት ወንድ ወንድሪ ተበላ ፓርት 37 እስቲ እናቴ ነው። አንተ ብቻ ነው የተቀመጥከው? እኔ እንጃ። አባዬ በጣም ተናዳ፣ በቀኝ በቀኝ ከዚህ በኋላ እዚህ ቤት ብላ ነው ማለት ምን ሆና ነው የተናደደችው? ያ ሰላቢ ወንድም ምን አርጎ ነው የሆነ ፊኛ አግኝቼ እየነፋው ማለት ነው። በዛ እየተጫወትኩ መጣችና፣ ምንድን ነው ይሄን አንተ ኬታን በተ ነው ምናም ብላ ተቆጣች። አይ አባዬ ኪስ ውስጥ የሆነ በካርቶን አግኝቼ ነው ኮንዶም ማለት ነው። የሆነ አንተ ኪስ ውስጥ የሆነ ህይወት ትረስት ምናም የሚል ካርቶን ውስጥ አግኝቼ እሱን አውጥቼ እየነፋው እየተጫወትኩ ከዛ በኋላ ምን እንዳናደርግ ላ ሰጫጅታ አይደች ምን ምን

የገጠመኝ ልንጋራ ወንድማችን እንግዲህ አውሮፕላን ውስጥ የገጠመውን ገጠመኝ ሰፋ አርጎ አካፍሎናል። እኔ በጣም እጅግ በጣም ፈታም አርጎኛል፣ አዝናንቶኛልም ገርሞኛልም። እሱ ቪዲዮ ለእናንተ ልጋብዝና ልመለስ። አሁን ጄኔቫ ዳይሬክት ፍላይት አለ ከዚ ከአዲስ አበባ በፊት ግን ድሮ ኮረስፖንደንስ አለ ይኢትዮጵያ አየር ና የየር መንገድ ሮም ሚላኖ ፍራንክፈርት ምናምን ይዘን ከዛ በኋላ የራሳቸው ኮኔክሽን ፍላይት ምናምን ነገር እና ባል ኢታሊያ ከጄኔቫ ሄድ ያው ሁለት አንድ ሰዓት ምናምን ከሆነ ትልቁ አይደለም አ መካከለኛ አውሮፕላን ሁለት ወንበር ያለው ምናምን እዚህ ጋር መጣ። አንድ ፈረንጅ ቁጭ አለ፣ ፈረንጅ ታውቃቸዋል። ቋቋ አረገ፣ መጽሐፉን ማንበብ ጀመረ። አዎ ከዛ በሰላም እየሄድን 30 ምንስት 38 ደቂቃ በኋላ ምንም ባላሰብነው ሰዓት ወረደ አውሮፕላኑ። ማለት ሹት ሲያደርግ የልጅ ድምፅ የቺክ ድምፅ ናም እኔ ከጢበ እኔ ብቻ የተባበርኳቸው ነው የሚመስል እሺ በጣም ትክክል ያለው ነው ድምጽ አወጣው፣ ጮኩ። ያ ድምጽ ውስጥ ቀን ድረስ የማዘር ድምጽ ከዛ ስቴብል ሲሆን በጣም ሰርፕራይዝ ያደረገ። ይህ ሁሉ ነገር ሲፈጠር ሰውየው መጽሐፊያ ነበር። እንዴት እንደሚያየም ይታየኛል። በቃ ነው እንዲህ ሌላ አውሮፕላን ውስጥ ነው እንዴ ያለው። ራሱ ስከተራ ተርዘስ ማለት ከዛ መጨረሻ ያው እንትን ኖርማል ነው እንዴ አሁን ሲያስመስል ነው እንጂ ምናምን ምን አለ ልቤ፣ ማለት ከዛ እናገርኩት ሚስዩ ያልኩት ያው ሚስተር እንደማለት ነው። ከዛ ወይሞ ዘይ ፓፓ አሉት። አሁን የምር በአማርኛው ኢኩቫለንት ውስጥ ስታስመስል ነው እንጂ እውነታውን አልፈራም እንደ ማለት ማለት፣ ስለ ደምን ፈራለሁ አለ ለምን እፈራለሁ፣ ለምን እፈራለሁ ሲለኝ እንደ እንደ ዓይነት ነገር ከዚህ በፊት ደርሶብህ ያውቃል አልኩት ስለው ሁሌ አለኝ ሁሌ አው ገባህ። ይሄ በአውሮፕላን የሚጫወት ፈረንጅ ጋር ይሳፈርኩ እና ይሄ ደርሶብህ አል ስለው በቃ ብዙ ጊዜ አውሮፕላን ስለሚወስድ ሬጉላር ይደርሳል። ምንድን የተፈጠረው አልኩት ስለው የአየር የየር ቀዳዳ የሚባል አለ። ያ ትሩደር አለ በፈረንሳይ አየር ቀዳዳ ሲኖር ሚስ በአውሮፕላኑ ሲያጣ ያረጋለ ሜዳ ሲስም ባዶ ሲሆንበት ለካ ይወርዳል። አዛ የወረደው ራሱ ወደ ግማሽ ኪሎ ሜትር ይሆናል አለ 500 ሜትር ምናምን ይሆናል። ሹት ያደረገው ከዛም በላይ ያደርጋል አለ። ከዛ በቃ ጭራሽ ይለካል እና በኋላ ነቆራ ይጀምረኝ። ያው ባማ በፈረንሳይኛ እንዲህ ስትታይ እንደማለት ነው በፈረንሳይኛ ያው እንዲህ ግብዳነት ሲታይ ግን እንዲህ አይነት ድምጽ ታወጣለ ተብሎ አይገመትም እንደማለት ከዛ በገዛ ፈሴ አስሜ መቀስቀስቀስቁሽ ደግሞ ሞራሌ ሊራ ጉጥ ማለት ነው። ዝም ብዬ በቃ በቀጠልም ቀጠል እንደሆነ እስቲ ቤተሰቦች፣ አንድም የአውሮፕላን ገጠመኝ ሴፉ እንግዲህ አጫውትናል። እሱ ነው ለእናንተ ልጋብዝና ልመለስ። አላቅም የፕሌን ላይ ጆኮች ብዙ የነበሩ እና ሆስተሷ ሻይ ቡና ይዛለት ገባች ለካፕቴኑ፣ እና ካፕቴኑ እያወራ ነው። እና ያው እንግዲህ ክቡራን መንገደኞቻችን ያለነው በሰላሳ አምስት ሺህ ጫማ ነው። በግራ በኩል የምታዩት አትላንቲክ ውቅያኖስ ነው እያለ እያለ ኦ ማይ ጋድ አለ እራሱ ፓይለቱ። ራሱ ፓይለቱ ማለት ነው እንኳን አንኖርኩ አንኖርኩ ልክ ያንተ አይነት ሰው ከኋላ ተሳፍሯል እና ምንድን ነው የተፈጠረው ብሎ እየጠበቀ ከደቂቃዎች በኋላ ክብራት መንገደኞቻችን በአጋጣሚ ሆስተሷ ቡና ስታቀርብልኝ በፊት በኩል ስለተደፋ ለዛ ነው የጮኩት፣ ይቅርታ ስለበጠበጥካችሁ ሲል ምን ቢል፣ ጥሩን ኋላው አንተስ ከፊት በኩል ነው የተደፋው በፊት በኩል ያለው ነው የተበላሸው። አንዳንዴ የሚያስመልቅም ድንጋጤ አለ።

እግዚአብሔር ይመስገን። የእኔ ልጅ ማን በል? ኬት ነው ታደሰችው፣ እንደ ማርያም ገዛኸኝ ባዬ። በቃ በቃ እንጂ በቃ። እሺ፣ ስለ እርስዎ በጣም ኃይለኛ አስለቃሽ እንደሆኑ ሰምተን ነበር። እንግዲህ ገጠመኝ ካልከኝ፣ እሷ እንደው ስለ ስራ ያው ቤት ውስጥ ሆኖ የወሰውሰኛ ዝም ብዬ እንዲህ እንዲህ ነው የምለው። ደረት ሽምቺ ምች ይለኛል። እቃ ሲወድቅብኝ ደረት የማንታት ነው። አንድ ጊዜ ግን ገጠመኝ ሜዳ ሜዳውን እየሄድን እንደ ድሮ ያው ቀብር በእንደዚህ ተሸክመን ነው እንጂ ሬሳ ተሸክሞ ነው የሚሄዱት። እዛ አስፋልት ላይ ማነው ሜዳ ላይ አሳረፍንና ደረት መመታት ተጀመረ። ሴቱ ይቀበለኛል እኔን አሁን ደረቴን እየመጣ ዋይ ዋይ ተለያየን፣ ዋይ ዋይ ተለያየን፣ ዋይ ዋይ ስልሰው አብሮኝ አይኔን ብቻ ግልጥ ሳደርግ አህያው አህያዋ ላይ ተሳፍሮባታል። ከዛ ዱብ ይላል ስትረግጠው ስትረግጣው፣ ወደ ኋላ ውድቅ ሲል ሳተው ሳተው፣ ምንነቱን አላወቀም። አብሮኝ ሳተው ይላል። አሁን ዞር ብዬ ደግሞ እንደዚህ መልስ ሰሰ

ጥሩምባ አልተነፋም፣ ገና ሬሳ አይነሳም ሲሉ እሺ፣ ቁጭ አሁን እንዳታስለቅሺ። ቆይ አንዴ ምንድን ነው ብዬሽ አቁሚ አቁሚ ተባልኩ። ምንድን ነው? ከዛ ባልየው የሚናገረው ንግግር አለ ሚስቴ ሬሳዋ ሳይወጣ ከዚህ የሚናገረው ንግግር አለ ብሎ አለ ሲባል፣ እሺ። አሁን እየተምዘገዘገ ብቻ ከግቢ ውስጥ ወጣ። ከዛ መጣ ሚስቴ አልሞተችም በህይወት እንዳለች ነው የሚሰማኝ ብሎ እሪ ሲል፣ ኦ ኦ ኦ ብሶቱን ነው እንዴ ያችን ለሚያወሩ ብዬ ዓይኔም ብቻ በደንብ ግልጥ ሳደርግ በቱታ ውስጥ እንደ ቆመ ነገር አየሁ። ከዛ የሚስት እህት ናት አሉ እሺ፣ ብድግ ብሎ ይሄን ጥላ ሞተች፣ ይሄን ጥላ ሞተች፣ ይሄን ጥላ ስትል እኔም እንግዲህ አላስችል ብሎኝ፣ ብድግ ብዬ ሚም ሚም ምን ተረፈች ባዚ ከዛት ወይ ወይ ወይ ወይ። የተባረከ የተቀደሰ ማዕድ አድርግልን። አሜን። መልካም ምግብ ማነው ሰላም ሰላም ሰላም እንዴት አላችሁ ኮረኔ አንተ ሰውዬ አስር ሰዐት አልነበረ እኔ እመጣለሁ ያልከው ምን እባክህ ማርፈድ እኮ የስንፍና ምልክት ነው በጊዜ ልምጣ ብዬሽ እኮ ነው ይልቅ ምንድን ነው የምትበላው ና እስኪ አብረን እንብላ ኧረ እንካ እንካ ይኸውልህ ብላ ያው በቅቱ ነው አይ ደግ አደረክ ደግ አደረክ እኔማ አሁን አንደኛዬም በማደጎ እስኪ አሳድግሀለሁ ምንም ማድረግ አልችልም በቃ አይ እሱማ ጥሩ አሳው ጥሩ አሳው እንትን ባልሰራልህ ምን አለ ትለኛለህ ቆይ። ሰላም አላገኝም በቤቴ፣ እድፋት አለብኝ እሱ ፈጥሮ ማለት ነው። ጎ ዳረው ጎሽ፣ አስቼ ልክ ሰዓቷ ላይ የደረስከው ና፣ ኢትዮጵያዊነት እኮ ፍቅር ነው። ና ና፣ ምን ማለት ነው ደግሞ እሱ፣ አሁን ቅርብ ጋር እኛም ቤት ማለት ነው አበላ እንደዛ ማለት አይደለም ግን አልበላም፣ በቃ አታስገድዱኝ፣ አረ ተው፣ እናንቶች በእህል አትጣሉ። ይሄን እንደውም አምጣው አባዬ፣ እኔ እበላዋለሁ። አምጣው እንደውም፣ በጣም ጥሩ። ስጠው፣ ለእሱ ስጠው። አትበላም አንተ ሽሮ? እሱም ብላ፣ ችግር የለም። እኔ ማለት እሱ አይደለሁ። ችግር የለም። እንካ እንካ ነበር የመጣው ታውቃለህ። ኧረ እኔ በቃኝ፣ እግዚአብሔር ይመስገን። ፍቅራችን ሲያስቀና። ኧረ አጉረሰው፣ ጉረስ! እንደው እንደው እንደው ጉረስ! እጁን ዘርግቶ ዩቲዩበርነት የግል ጥረት ነው። የምንወደው ኮሜዲያን እሸቱ መለሰ ዩቲዩበር መሆን ከፈለክ እንደዚህ በቀላሉ መሆን አይቻልም። እጅግ በጣም ልፋት አለው። ስለዚህ ዩቲዩበር መሆን ከፈለግ በጣም ሁልጊዜም ጥረት ያስፈልገዋል ብሎ ስለ ዩቲዩበር መሆንና ስለ ዩቲዩብ ጸባይ ከራሱ ተሞክሮ ተነስቶ ያካፈላል። ምርጥ አይዲያ ያለች እሱ ለእናንተ ሙሉን ጋብዬ እመጣለሁ ማለት ነው። የግል ጥረት ነው። የሚገርመ ዩቲዩበር ያልታየሁም ካልክ፣ ምክንያቱ ማንም አይደለም አንተ ብቻ ነው። አንተ ነው ምክንያቱ እ እንደ ህዝብ ተመቅኝተን አይደለም፣ ማናይክ አናቅህም፣ ልንጠላ አንችልም። ገባ በስራ ልታሸንፈን ትችላለ። ሰው የግል ጥረት ነው። ዩቲበርነት ያንተ የግል ጥረት ይወስነዋል። ኢቨን ሰራተኞች ላይረዱህም ላይረዱህም ይችላሉ። ስለዚህ አንተ አሸንፈ መውጣት ያለብ ዩቲበር ስትሆን ማለት ነው ነው በደምብ ማስፈራት ማለት ዩቲዩቡ ከወደቀ የካሜራ ማን ችግር አለ፣ የኤዲተሪ ችግር አለ የዲጂታል ማናጀር ችግር እንዳይመስልህ አንተ ተኝተሃል ማለት እንቅልፍ ወስዱሃል ማለት፣ ገባህ? በጣም ነው የሚያረፈው። እኔ እንደውም አንድ ምሳሌ አለ። አንድ ኮሜዲ ላይ ዳክዬ አዲስ አበባ ህዝብ ኑሮ ብዬ የጠቀስኩት ምሳሌ አለ። ዳክዬ ውሃ ላይ ስትሄድ ደስ ለምትለው በቃ ስላ ስለምትሄድ ስታያት እንደ ሷ ቦንኩ ነው የምትለው፣ እንደሆኑ ቤኪራ የለባት ምን የለባት ነው የምትለው። በቃ ምናምን የምትሄደው አሉ ከውሃው ስር እግሯን ካየኸው ያኑ አሉ ግሯ ማለት ነው። ጉድ ነው የዩቲዩበር ላይፍ። እንደዛ ምናልባት ቺ የፈረደባት የባንክ ፕራዶ አለች፣ እሷን ሸሚዝ ለብሼ ስነዳ ቦላ በኩል በአጠገብ ሳልፍ የሚመስል አንተ በቃ ዳክየዋለህ ዳቅየተላላቆገበላይ ነው መኪናው እና እኔ እንደውም እንዳለው ይሄ ባዕድ አምልኮ ላይ ምን ይባላል ካልካደምከው እንትን ካላልክ ይጥላል ይባላል አለ። ካልካደምክለት ምናምን ካልገበርክለት ያጠፋል የሚባል ነገር፣ ዩቱብ ካልሰራህለት ያጠፋል ቪዲዮ ካልሰራ ከስር ከስር እያመረትክ አቦ አቦ በቃ እሱ እሱን ካላልከው ዞር ካልከው አንድ ወር አሜሪካ ሂጄ ስመለስ አላየውም ቻናሉ። ሰሞኑን ቪው ምናምን እኮ ትንሽ እንዲህ ባናቱ ተተክሎ ነው የጠበቀኝ። አኛ በዘረጃ ላስተዋል ለምቶ እንዲህ በእኛ ደረጃ ወድቆብናል ቪው። ስለዚህ ዘላስት ኦልሞስት 21 ዴይዝ በቀለሊት ቀለሊት ቀለሊት ቀን እሱ ላይ አዲስ ነገር ይዤ ለመምጣት ወንድ ልጅ ተበላ ፓርት 35 አጥንት ይጠነክራል ስትባል አልሰማህም? ብለህ በዚህ ቀላል ነገር ተሰበርክ እንዴ? አባዬ እኔ እንዳንተ ወተት አሁን ምድማ ምን ያቃብ። እኔ ወተት እንደምጠጣ በምን አውቀህ? ስጠጣ አይተኸኝ አታውቅም። እኔም እኮ ገርሞኛል። በምን አውቀህ ነው? ኧረ አባዬ ሁሌ እኮ ነው የማይ። እንደ ወይ ጉድ! እየት ነው ደግሞ? ሁሌ ስጠጣ ያየህ? አይ ስጠጣ እንኳን አይደለም አባዬ፣ ስጠባ ነው። እሬ ጎረቤት፣ ምን ስጠባ ተሆኗል

ውዴ ልዩ ቤተሰቦች የዛሬ ቪዲዮች የነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ያደረጋሉ ብዬ አመንኳቸውን ቪዲዮች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ እስከምደርስ እናንተ ውድ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጎ እናንተ ሰላሙን፣ ጤናውን፣ ሁን ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዊች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ